ሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ህዳር 2 2018 ዓ.ም የምሽት መዋል ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን እናስደምጣችኋለን። በእያንዳንዱ ቤተሰብ አንድ ልጅ ለመከላከያ እንዲሰጥ በብልጽግናው መንግስት ግዳጅ መጣሉ ተገለጸ። ተስፋ የቆረጠው የብልጽግናው አገዛዝ ወጣቶችን በጅምላ እያፈሰ ወደ ማሰልጠኛ ትምህርት ቤት እየወሰደ ይገኛል። በዝርዝር የተመለከትነው ጉዳይ ነው። ፈኖ ባራቱም ግዛቶች የተሳካ ድል አስመዝግቧል። በሰሜን አማራ ቀጥና አዲስ ዘመን እና በምስራቅ አማራ ቀጥና ውግዲ እንዲሁም ላስታና ብልብላ አቅራቢያ በሽዋ ምንጃር አራት እና ከሰማገረ ማርያም በተደረገው ድል ተመዝግቧል። በአራቱም አቅጣጫ የተገኙ የድል መረጃዎችን በዝርዝር እናደርሳቸዋለን። ፋሽስቱ አገዛዙ ብልጽግና ንጹሃን አማራዎችን በግፍ እየጨፈጨፈ ቀጥሏል። በሰሜን ወሎ ሁለት የቤተ ክርስቲያን አገልጋይ ዲያቆናትን መግደሉም ተሰምቷል። በዝርዝር ይዘነዋል። አገዛዙ በተደጋጋሚ ስርና እንግሊዝ ሲፈጽምባቸው የነበሩ አራት አይ ነው አበምኔት ማረፋቸው ተገለጸም። በዝርዝር የምናስደምጣችሁ ሆናል። በድጋሚ ጤና ይስጥልኝ ውድ የተከበራችሁ አድማጭ ተመልካቾቻችን፣ እነዚህንና ሌሎች አበይት መረጃዎችን በዝርዝር እያስደመጥ ናችሁ ቆይታ እናደርጋለን። የዩቲዩብ ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃው አልፋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በእያንዳንዱ ቤተሰብ አንድ ልጅ ለመከላከያ እንዲሰጥ በብልጽግናው መንግስት ግዳጅ መጣሉ ተገለጸ። ተስፋ የቆረጠው የብልጽግናው አገዛዝ ወጣቶችን በጀምላ እያፈሰ ወደ ማሰልጠኛ ትምህርት ቤት እየወሰደ ይገኛል። ዛሬ በትምህርት ቤት ሳይቀር አፈሳ ሲደረግ የዋለ ሲሆን፣ በአፈሳ እድሜያቸው ያልደረሱ ታዳጊ ሴት ልጅ ልጃገረዶች መኖራቸው ታውቋል። አገዛዙ ብልጽግና በማዕከላዊ ጎንደርና በደቡብ ጎንደር የጣለውን ግዳጅ ተግባራዊ ሲያደርጉ ሏል። በምስራቅ በለሳ በርካታ ታዳጊ ወጣቶች በአገዛዙ ታፍሰው መወሰዳቸውን ቤተሰቦቻቸው ለግሎባል ፋኖ ሚዲያ ተናግረዋል። በየቤተሰቦቻችሁ ለመከላከያ አንድ ልጅ አምጡ በሚል በግዳጅ ተይዘናል ያሉት ነዋሪዎቹ አንሰጥም ስላልነ ለእስራት ተዳርገናል ብለዋል። አንዲት እናት ያላትን አንድ ልጅ ብቻ አምጪ ተብላ ተጠይቃ ባለመስጠቷ ደብድበው፣ ልጇን ደግሞ አስገድደው ወስደውታል ሲሉ ተናግረዋል። በአገዛዙ ጥምር ጦር የተደበደበችው እናት ራሷን ስታ ሕክምና እንደገባችና እስካሁን መናገር እንደማትችልም ተገልጿል። ይህ ግፍና መከራ በሁሉም አማራ ህዝብ ይደርስ ዘንድ ግዳጅ የጣለው አገዛዙ ብልጽግና ዛሬ በበለሳ ኢብናት አዲስ ዘመንና ፋርጣ ወረዳ ተግባራዊ ሲያደርግ ውሏል በእነዚህ ወረዳዎች በርካታ ታዳጊ ወጣቶች ከአባቶቻቸውና ከእናቶቻቸው እቅፍ ተነጥቀው ቤተሰቦቻቸውን መልሰው እንዲገድሉ ተፈርዶባቸው ወደ ወታደራዊ ማሰልጠኛ ትምህርት ቤት ሲወሰዱ ውለዋል አፈሳው በትምህርት ቤት ጭምር የተደረገ ሲሆን ዛሬ በአራት የደቡብ ጎንደር ወረዳዎችና በአምስት የማዕከላዊ ጎንደር ዞን ወረዳዎች ቁጥራቸው በርከት ያሉ ተማሪዎች ታፍሰው ስለመወሰዳቸው የተማሪ ወላጆች ለግሎባል ፋኖ ሚዲያ መረጃውን አድርሰውናል። ታፍሰው ከተወሰዱ ተማሪዎች ውስጥ አብዛኞቹ እድሜያቸው ከ16 ዓመት በታች ሲሆኑ ሶስቱ ሴቶች መሆናቸውም ተረጋግጧል። ወደ ግንባር መረጃ ስናልፍ ፋኖ ለማጥቃት በሌሊት የተጓዘው አገዛዙ ጥምር ጦር ኃይል ተመቶ መመለሱ ተገለጸ። ትናንት ዳራ 1 2018 ዓ.ም መነሻውን ከአዲስ ዘመን ከተማ በማድረግ ወደ አምቦ ሜዳ ታዳጊ ከተማ በሌሊት የተጓዘው የአብይ አምር ጸረ አማራው ቡድን ከፍተኛ ኪሳራን አስተናግዶ ተመልሷል። የማራፋኖ ብሔራዊ ሰሜን አማራ ቀጠና በለይዛ አምስተኛ ኮር አፄ እያሱ ክፍለ ጦር ለመቅበብ በሌሊት የተጓዘው አገዛዙ ባላሰበውና ባልጠበቀው መልኩ ተመቶ ወደ አዲስ ዘመን ከተማ ሙትና ቁስለኛውን ይዞ ተመልሷል። ህዳራ ያለ ህዳራ 21 2018 ዓ.ም ተምረት አጥቢያ ከንጋቱ 10 ሰዓት ተኩል ጀምሮ የአፄ እያሱ ክፍለ ጦር አባላት ወደሚገኙበት ልዩ ስሙ ሻሞ መድኃኔ ዓለም ተብሎ ወደሚጠራው ቀጠና በመጠጋት ከበባ ለማድረግ የሞከረ ሲሆን ያሰበውን እቅድ ሳያሳካ ቀርቷል። ጥቃት ለመፈጸም ከፍተኛ ቁጥር ያለው ኃይሉን የተጠቀመ ቢሆንም ለመደምሰስ አቅዶበት የመጣበትን የወገን ኃይል ግን አንዳችን ጉዳት ሲያደርስበት ራሱ ጉዳት አስተናግዶ ተመልሷል ተብሏል። ይልቁንም የዘወትር ግብሩ የሆነውን ሙትና ቁስለኛ ጭኖ እንዲመለስ ተገዷል። ከሌሊቱ አስር ሰዓት ተኩል እስከ ረፋዱ አራት ሰዓት ድረስ በናብስቶቹ ታፍኖ ወደ መጣበት ለመመለስ እንኳን መንገዱ ሾህኖበት እስከ ቀኑ ሰባት ሰዓት ድረስ ሲቀጠቀጥሎ ወደ መጣበት አዲስ ዘመን ከተማ ተመልሷል። በኋላ ወደ ወያ ሶስት የጠላት ኃይል ሞት ሲደረገ ሲደረግ አምስት ደግሞ ቁስለኛ ተደርጓል። ሊዋጋ ሂዶ ሽንፈትን የሚያስተናግድ አገዛዙ ሰራዊት የቂም ቁርሾውን ንጹዋንን በማሰር በማገት በመዝረፍና በመግደል በአካባቢው ማህበረሰብ ላይ የግፍግፍ ፈጽሟል። ጸረ አማራዊ አብይ አህመድ ወታደር በቀጠናው ላይ ሲሰበሰብ የነበረውን የአርሶ አደሩን አዝመራ የፋኖ ነው በማለት ሲዘርፍና ሲወድሙ ውሏል። በተጨማሪም የፋኖ ምግብ አብሳይነሽ በማለት አንዲት ወጣት ሴት እና የፋኖ መረጃ ናቸው ብሎ ሁለት ታዳጊ ወጣቶች ወንዶችን አፍኖ ወስዶ የት እንዳደርሳቸው እስካሁን አልታወቀም ሲል የምራፋኖ ብሔራዊ ሰሜን አማራ ቀጠና በለጅ ዳግመ የተወረሰ አምስተኛ ኮር ያፄ እያሱ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ መረጃውን አድርሶናል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና ፋኖ በተለያዩ ግንባሮች ድል አስመዝግቧል። መብረክ ክፍለ ጦር ውግድ ወረዳ ላይ ከፋሽስቱ አገዛዙ ጥምር ጦር ሰራዊት ጋር በመፋለም ድል አስመዝግቧል። ንጉስ ሚካኤል ኮር መብረክ ክፍለ ጦር ውግድ ወረዳ ልዩ ቦታው ወደ ጎረንጅ አቅጣጫ ማጥቃት ካደረገው ከፋሽስቱ ብልፅግና አገዛዝ ሰራዊት 105ኛ ክፍለ ጦር እንዲሁም አድማ ብተናና ሚልሻ በአገዛዙ አጠራር ጥምር ጦር ጋር ህዳር 21 2018 ዓ ከጠዋቱ አንድ ሰዓት ጀምሮ እስከ ምሽቱ አንድ ሰዓት ብርቱ ትንቅንቅና ተጋድሎ በማድረግ ድል አስመዝግቧል። ሙሉ ቀኑን በኋላው ፍልሚያ መብረቆች የፋሽስቱ አገዛዝ መመኪያ የሆነውን ቅልብ ኮማንዶ በመመከትና መልሶ በማጥቃት በርካታ ቁጥር ያለው ሰራዊት ሙትና ቁስለኛ በማድረግ ብሎም ቀጠናቸውን በማስከበር ድል አስመዝግበዋል። በተመሳሳይ በዚሁ የምስራቅ አማራ ቀጠና ምኒልክ ዕዝ ማረጉ ተማረ ክፍለ ጦር ታላቅ ድል ተጎናጽፏል። የምረፈኖ ብሔራዊ ለምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር በትናንትናው ዕለት ከስምንት በላይ አገዛዙ ሰራዊት በመደምሰስ እና ከ17 በላይ የሚሆኑ አገዛዙ ሰራዊትን በማቁሰል ታላቅ ድል ተጎናጽፏል።

ዳቢያና ሞራ ደብር ድባቅ ተመቶ መመለሱ መዘገባችን ይታወሳል። በዚህ ሽንፈቱ የተበሳጨው የአገዛዙ ሰራዊት ከደራ 18 ጀምሮ ኃይል ጨምሮ በድሮን ታግዞ ውጊያ እያደረገ ቢሆንም ተወሯሪዎቹ ማድረጉ ተማር ክፍለ ጦር ፋኖች ሶስት ቀን ሙሉ ምሽግ መከላከል በማድረግ በአራተኛው ቀን ትናንት ዳር 1 2018 ዓ ም በጣርዛና መዛርድ ግንባር በቆረጣ በመግባት በተደረገ ውጊያ የጠላትን ኃይል ወደ ነበረበት ምሽግ ተቀጥቅጦ ሙትና ቁስለኛ አድርገው መመለሳቸውን አስታውቀዋል። መዳረሻው ድልና ነጻነት የሆነው የአማራ ፋኖ ብሔራዊ ተጋድሎ ተጠናክሮ ይቀጥላል ሲል የላስታ ጀኔራል አሳምነው ጽዬ ኮር ህዝብ ግንኙነት አላፊ ፋኖ ቢዮኔ ቢያብን መረጃውን አድሶናል። በተመሳሳይ ባለሽረጡ ክፍለ ጦር ለተከታታይ ሁለት ቀናቶች ተጋድሎ በማድረግ ድል አስመዝግቤያለሁ ብለዋል። የአማራ ፋኖ ብሔራዊ አፋባ ምስራቅ አማራ ቀጠና ምኒልክ ህዝብ ምስራቅ አማራ ኮር አንድ ባለሽረጡ ክፍለ ጦር በሰሜን ወሎ ሀብሩ ወረዳ ቁጥር 8 ጠዶት በተባለው አካባቢ የመጣውን የአብይ ምድራዊ ሰራዊት ጋር በተደረገው ተጋር ላይ በገር የባለሸረጡ ክፍለ ጦር ኮማንዶ ፋኖች ከህዳር 19 እስከ ህዳር 21 2018 ዓ.ም ተመረጥ ሲቀጠቅጡት ውለው አድረው ሙትና ቁስለኛውን ይዞ እንዲመለስ አድርገውታል። በመርሳ አቧር የገብርኤል ቤተክርስቲያን ከ16 በላይ አስክሬን በጀምላ ቀብር ሲፈጽም፣ በመርሳ ሆስፒታል ቁጥር በውል ያልታወቀ ቁስለኛ በህክምና ላይ ይገኛል ተብሏል። በዚህም የመርሳ ከተማና አካባቢው ያሉ የህብረተሰብ ክፍሎች ህክምና ቦታው በመጨናነቁ የተነሳ መጉላላት እንደገጠማቸው ተናግረዋል። ወደ ደቡብ አማራ ቀጠና ስናልፍ ህዝባዊ ክብረ በዓልን ለማደናቀፍ የዶ ያገዛዙ ጥምር ጦር ሽንፈትን አስተናግዶ ተመልሷል። የመረፋ ኖ ብሔራዊ ደቡብ አማራ ቀጠና ሳምንት ውስጥ ከሰምኮር ኃይለ ማርያም ማሞ ክፍለ ጦር በሸዋገር ማርያም መስሞ ማርያም ለሁለት ቀን የዘለቀ አውደ ውጊያ በማድረግ ድል ተቀዳጅቷል። በየዓመቱ በድምቀት የሚከበረውን የህዳር ጽዮን ዓመታዊ ክብረ በዓል ለማደናቀፍና ኩይ የጥፋት ተልኮ ለመፈጸም ወደ መስኖ ማርያም ያቀናው የአገዛዙ የመጨረሻ ምሽግ ሰባሪ ኃይል በጀግኖቹ ኃይለ ማርያም ማሞ አናብስቶች ተመቶ ወደ መጣበት ሾላ ከተማ ተመልሷል። የአገዛዙ ብልጽግና ጥምር ጦር ከሀገረ ማርያም ከሰም ሾላ ገበያ ያለ የሌለ ኃይሉን በአራቱ ማቅጣጫ ቢያሰማራም ኃይለ ማርያም ማሞ ክፍለ ጦር አናብስቶች በአራቱ ማቅጣጫ የመጣውን የጠላት ኃይል ሙትና ቁስለኛ አድርገው መልሰውታል። የመረፋን ወቢራይል ደቡብ አማራ ቀጠና ሳምናው እዝ ከሰምኮራ ለማርያም ማሞ ክፍለ ጦር ቦጋል ሻለቃ በገበሬ ሸንጎ ግንባር የገባውን የጠላት ኃይል ከፍተኛ የሆነ ሰብዓዊና ቁሳዊት ሰራ ያደረሰችበት ሲሆን፣ በሌላ ግንባር ደግሞ የነዳኛቸው ሻለቃና የክፍለ ጦር ቃኞች በጋራ በመሆን በምስኖ ግንባር የገባውን የጠላት ኃይል ከበባ ውስጥ በማስገባት በጠላት ላይ ከፍተኛ ጉዳት ማድረስ ችለዋል። በቅዱስ ኬና በጎርፎ እንዲሁም በመስቀል ኢየሱስ ግንባር የገባውን የጠላት ኃይል ደግሞ የቤዛ ሻለቃይ ቀጥቅጣ በመቅጣት ወደ መጣበት እንዲመለስ ማድረግ ችላለች። ትናንት በኋላ ወደ ውጊያ ከዘጠኝ በላይ የጠላት ኃይል ሙት ሲደረግ ከ13 በላይ ደግሞ ቁስለኛ አስተናግዶ ወደ ሾላ ከተማ ገብቷል። በወደ ውጊያው የአማራ ፋኖ የአምራፋ ነው ብሔራዊ ደቡብ አማራ ቀጠና ሲያምነው እስከ ሰምኮረ ቦጋለ ሻለቃ ቤዛ ሻለቃ እና ድኛቸው ሻለቃ የተሳተፉ ሲሆን ሰላም ሰው ሻለቃ ደግሞ ከአዲስ አበባ ቅርብ ርቀት ከሰምኮርማሽ ንስ ወረዳ ላይ በሚገኘው ኮርማሽ ፖሊስ ጣቢያ ላይ ያነጣጠረ ጥቃት ፈጽማለች። በፖሊስ ጣቢያው ላይ በተሰነዘረው ጥቃት የደረሰው ጉዳት በውላ አልታወቀም። በሸዋ ሀገረ ማርያም ከሰም ወረዳ መስኖ ቀበሌ በኋላ ወደ ውያ ከፍተኛ ሽፈት ያስተናግደው ያግዛው ሰራዊት የአርሶ አደሩን ሰብል በማቃጠል የቂም ቁርሾውን አወራርዷል። ውጊያው ለሁለት ተከታታይ ቀናት የተደረገ ሲሆን የለማርያም ማሞ ክፍለ ጦር በድል አጠናቋል። በተያያዘ መረጃ ራሱን ጥምር ጦር እያለ የሚጠራው የአብይ አህመድ ወንበር አስጠባቂ ኃይለዳር 10 2018 ዓ ም የባጃጅ ተሽከርካሪዎችን ለምን ለማህበረሰቡ አገልግሎት ትሰጣላችሁ? በማለት እገዳ በመጣል በእያንዳንዱ አሽከርካሪ 500 ብር ቅጣት በመጣል አሳፋሪ ተግባሩን በግልጽ አሳይቷል። ይህ በእንዲህ እንዳለ ባንጎለላና ጣራ ጫጫ ወረዳ እንዲሁም በፌጦና ላ መስኖ ቀበሌ የአብይ ሰራዊት እና የባዴን ቅጥረኛ ፖሊስ ሚልሻ ወጣቱን በማፈስ ወዳልታወቀ ቦታ መውሰዱን የኤንም ማኞች ተናግረዋል። ከታፈሱት መካከል አንድ ወጣት በሁለት ፖሊሶች ተደብድቦ ከባድ ጉዳት ማስተናገዱ ተገልጿል። አፈሳውን እየመራና አገዛዙን አጀንዳ እያስፈጸመ ያለው ደግሞ አረጋ ሞገስ የሚባል የጉልባና ቃፈሮ ቀበሌ ሊቀመንበር እንደሆነም ታውቋል። በሌላ መረጃ በኦሮሚያ ሸኖ ከተማ ከዘጠና በላይ የአማራ ተወላጆች መታሰራቸው ተገልጿል። ወጣቶቹ የታሰሩበት በብሔራቸው ምክንያት መሆኑን ተሳሪ ቤተሰቦች ተናግረዋል። በዚሁ የደቡብ አማራ ቀጠና ሳምና ውስጥ ከሰምኮር ነበልባል ክፍለ ጦር በአረርቲ ከተማ ውጤታማ ኦፕሬሽን አከናውኗል። የብልጽግና እድሜ ማራዘሚያ ቡድን የሆነው ሚሊሻ ላይ እርምጃም ተወስዶበታል። በዚህ መሰረትም አምስት የሚሊሻ አባላት በመብረቁ ሻለቃ ሸማቂዎች ድል መደረጋቸው ተረጋግጧል። በምዕራብ አማራ ቀጠና የጠላት ጦር በየጊዜው እየፈራረሰ ፋኖን እየተቀላቀለ ይገኛል። ያገዛው ሰራዊት በብዛት ከአዱ እየወጣ የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስዝ 21ኛ ኮር ስር በሚገኙ ክፍለ ጦሮች እየተቀላቀለ እንደሆነም ተሰምቷል። ከአገዛዙ ብልጽግና ስርዓት አገልጋይነት የወጡ አራት የሰራዊት አባላት የቴዎድሮስ ስ 64ተኛ ክፍለ ጦር 74ተኛ፣ እና 54ተኛ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል። አረምኑ ሰራዊት አባላት ከስድስተኛ ዝ ከአስራአራተኛ ክፍለ ጦር ከስድስት መቶ ሁለተኛ ኮር አንደኛ ሬጅመንት ና ሶስተኛ ሬጅመንት አባል የነበሩ ህዳራዊ ሁለት ሁለት ሺ አስራ ስምንት ና ከተማ በመውጣት ቴዎድሮስዝ ሁለት ኮር ስልሳ አራተኛ ክፍለ ጦርን ተቀላቅሏል ሲል የቴዎድሮስዝ ቃላ ቀባይ አስታውቋል። ፋሽስቱ አገዛዙ ብልጽግና ንጹዋን አማራዎችን በግፍ እየጨፈጨፈ ቀጥሏል። የፋሽስቱ ብልጽግና አገዛዝ አንድ አቶ ብርሃን ተሾመ የተባለ አባት ከባለቤቱና ከራ ልጆቹ ፊት በግፍ የገደለ ሲሆን ሁለት ዲያቆኖችም በአደባባይ ረሽኗል። ፋሽስቱ የብልጽግና አገዛዝ ሰራዊት ንጹዋን አማራዎችን በግፍ በአደባባይ እየረሸነ ያለ ሲሆን ትናንት ደራ አንድ 2018 ዓ.ም ሰሜን ወሎ ዞን ጉባ ላፍቶ ወረዳ መርጦ ከተማ ላይ አቶ ብርሃኑ ተሾመ የተባሉ 48 ዓመት አባት ከባለቤቱና ከራ ልጆቹ ፊት መኖሪያ ቤቱ ላይ በዱላ ደብድበው በአሰቃቂ ሁኔታ ግድ ለውጥ ስለመሸሻቸው አካባቢ ነዋሪዎች ተናግረዋል። በተመሳሳይ ሰሜን ወሎ ዞን ራያ ቆቦ ወረዳ ልዩ ስሙ አባርጎ መድኃኒዓለም ቤተክርስቲያን አገልጋይ የሆኑ ሁለት ዲያቆኖች በፋሽስቱ አገዛዝ ሰራዊት በአደባባይ በጥይት ተደብድበው በግፍ ተረሽነዋል። ዕድሜያቸው 15ና 18 ዓመት የሆኑት እነዚህ ታዳጊ ዲያቆን የመድኃኒዓለም ቤተክርስቲያን አገልጋይ ሲሆኑ የቀብር ስነስርዓታቸውም እዚው ሲያገለግሉበት በነበረው ቤተክርስቲያን ተፈጽሟል። ፋሽስቱ አገዛዙ ወጣቶችን፣ የዩኒቨርሲቲ ተማሪዎችን ብሎ የሃይማኖት ቦታዎች ላይ ሳይቀር እያፈሰ ወደ ወታደራዊ ማሰልጠኛ እያስገባ ያለ ሲሆን ሰሞኑን ወልዲያ ከተማ ካፈሰው ለማምለጥ የሞከሩ ንጹሃን ወጣቶችን በአደባባይ በጥይት ደብድቦ መግደሉ መዘገባችን ይታወሳል። ይህ የፋሽስቱ ብልጽግና አገዛዝ ንጹዋ ላይ የነጻ እርምጃ የመውሰድና በግፍ መጨፍጨፍ ተግባሩ ተጠናክሮ የቀጠለ ሲሆን ፋኖ ትልቅ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎች ከተጎናጸፈበት ዘመቻ አባናዶ በኋላ ፋኖን መቋቋም ሲያቅታቸው ንጹዋን መጨፍጨፍ በሚል በርካታ የሰው ህይወት በተናጠልና በጀምራ እያለቀ እንደሚገኙ ተገልጿል። አገዛዙ በተደጋጋሚ ስርና እንግሊዝ ሲፈጽምባቸው የነበሩት አራት ታይነው አበምኔት ማረፋቸው ተገለጸ። ይህ የትርጓሜ መጻሕፍት የአቡሻክር የፍታ ንግሥት እና የቅኔ መምህር በሰሜን ጎጃም ሀገረ ስብከት የክብር ደናግልና ቅድስ ማርያም ገዳም አበምኔት የሆኑት አራት ዐይነው መምህር ቆሞስ አባ ይባቤ በላይ ከዚህ ዓለም ድካም ማረፋቸው ተሰምቷል። ታላቁ አባት መምህር ቆሞስ አባ ይባቤ አገዛዙ ተደጋጋሚ የሆነ ስርና እንግልት ሲፈጽምባቸው እንደነበረ አይዘነጋም። እየደረሰባቸው ካለው መንግሥታዊ ስርና ማሳደድ አኳያ ገዳሙን የሚመራ በጉባኤ ቤቱ የሚያስተምር መምህር ፈልጉ በሚል ለገዳሙ አበምኔቶች መልእክት ሲያስተላልፉ መሰንብታቸውም ተነግሯል። አራት ዓይኑ አባት ትናንት ዳር 21 2018 ዓም ለዛሬ አጥቢያ ህይወታቸው ማለፉ ነው የተነገረው። በድጋሚ የጤና ይስጥልኝ ውድ የተከበራችሁ አድማጭ ተመልካቾቻችን ለዛሬ ዳር 22 2018 ዓም ለምሽት ያዘጋጀንላችሁ አበይት መረጃዎች የተከታተላችሁት ይመስል ነበር። ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ ጊዜ ጤና ይስጥልኝ ጊዜ